እሺ ውዶች እንግዲህ የሰራሁትኝ ሳሙና ለጊዜው ይሄንን ይመስል ነበር ማለት ነው ስድስት ወር በላይ ሲቀመጥ ግን ፍሬዘር ውስጥ ማለት ነው ኖርማል ሳሙና ይሆናል። ግን ቀን በቀንም እያወጣችሁ መጠቀም ትችላላችሁ፣ በረዶው ከሰራ በኋላ ማለት ነው። በነገራችን ላይ እንቅልፌ ይመቶኛል ማለት ነው። አንድ ሰዓት ተኩል ሆነዋል። ለማንኛውም ወደ አሰራሩ እንሄድ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ጤና ይስትልኝ ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ሰላም ነኝ፣ አልሐምዱሊላ ከኔ ጋር ያለ ሰላም፣ ጤና፣ ፍቅር ከእናንተ ከውድ ቤተሰቦች ጋር እንዲሁን የዘወትር ምኞቴን ይገልጽላችኋለሁ ማለት ነው። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። ዛሬ እንግዲህ የምሰራው የኤሎቬራ ሳሙና ወይም ጀል ነገር ነው ማለት ነው። ኤሎቬራ ወይም ሳሙና ሁላችሁም ታውቁታላችሁ፣ እሬት ማለት ነው ማለት ነው። እንግዲህ በጣም ቀላል ነው፣ ነገር ግን በጣም አስፈላጊና ጥቅም ያለው ነገር። በጣም እኔ እንጃ እንዴት ብዬ ልንገራችሁ፣ ከምነግራችሁ በላይ ነው ጥቅሙ ማለት ነው። እንግዲህ ስለ እሬት ብዙ ብዙ ከኔ በላይ የሚያውቁት ዶክተሮቹ የጤና ባለሙያዎቹ ብዙ ነገር ብለውለታል፣ ማለት ነው። እኔ እንግዲህ ምንም ማለት አልችልም። ለምን እንደሰራሁት ለምን እንደሰራሁት መናገር ብቻ ነው ማለት ነው። እኔ እንግዲህ እንደምታዩት የተለያዩ ነገር አላስቀመጥኩኝም አራት እሬት እና እንደዚህ ስቃ የምታዩቸውን እሬቱን ለማዘጋጀት የሚያግዙኝ እንትኖች አሉ ማለት ነው። እነዚህ ኤልባዎቹ አሉ ምንድን ናቸው እነዚህ? ሳህኖቹ ፕላስቲክ ወይም ደግሞ ሴራሚክ ሰራሚክ ነገር ቢሆኑ በጣም ቆንጆ ይሆናል። ምክንያቱም በኋላ ሳሙናውን ስናወጣ እንዳያስቸግረን ማለት ነው። ቅድም በእጄ ይዤ እንዳያችሁት እጄ ላይ እንደዛ ለማድረግ እንድመቹን ማለት ነው። ለማንኛውም እሬቱን በደንብ ማጠብ መርሳት የለባችሁም። እሬቱን እኔ በደንብ አጥቤዋለሁ። እዚህ ጋር እንደምታዩት እሾኮቹን እያወጣሁ ትገኛለሁ ማለት ነው። እሾኮቹ ያው ሁላችሁም ታውቃላችሁ፣ እኛ ሊጎዱን የሚችሉ ነገሮች ስለሆኑ ቀስ እያደረግን ጠርዝና ጠርዙን እየያዛችሁ እሾኮቹን ታውጣላችሁ ማለት ነው። እንግዲህ ይሄ ዛሬ የሰራውትኝ ነገር ከሻወር በኋላ ጸጉራችንን ሳሙና ወይ ደግሞ ሻምፖ ካደረግን በኋላ ልክ እንደ ድብ ኮንዲሽነር የምንጠቀመው ነው ማለት ነው። እሱ ልክ እንደ ድብ ኮንዲሽነር በውሃ መጨረሻ ላይ እንለቃለቃለን። በሱ ካሸነው በኋላ ጸጉራችን ሶፍት ይሆናል። እንደገና የሚሰበሰብ ከርሌ የሚሆን ከሆነ ዝርግት ብሎ ስትሬት ይሆንልናል ማለት ነው። እንዲሁም ደግሞ አይናችሁ ስር የሚያብጥባችሁ ወይ የሚጠቁርባችሁ እህቶች ካላችሁ እሱን ደግሞ ብድግ አድርጋችሁ ማታ ማታ በከበረዶ ቤት አውጥታችሁ አይናችሁ ስርስር እሽት ማድረግ ወይም ዙሪያውን ፊታችሁን መቀባት፣ ከዛ ውጥር ያለ ቆዳ ይኖራችኋል ማለት ነው። እንግዲህ እንደምታዩት እንደዚህ በደንብ ክትፍ አደርገዋለሁ ማለት ነው። ስትከትፉት በጣም ቆንጆ ነው የሚሆነው እና በጣም ይቅርታ እንግዲህ እኔ ከእንቅልፌ እንደውም ከእንቅልፌ ባንኜ ነው ተኝቼ ነበረ። ከእንቅልፌ ባንኔ ተነስቼ ነውም እየሰራውላችሁ ያለውኝ እያቀናበርኩላችሁ ያለውት ማለት ነው። ቪዲዮው ከቀረጽኩኝ ሪከርድ ማረገው በኋላ ስለሆነ ለዛ ነው በጣም ይቅርታ ላለው ማለት ነው። እንግዲህ እንደምታዩ እሬቱን በደንብ እየቆራረጥኩትኝ ነው። በደንብ መቆራረጥ አለበት። ምክንያቱም አስፈላጊ ስለሆነ ማለት ነው እንፈጨዋለን። ስለዚህ ስለምንፈጨው እንደዚህ በዚህ መልኩ ቁርጥርጥ ካደረግ ነው በኋላ ፍጭት እናደረገዋለን ማለት ነው። የጁስ ማፍጫ ማሽን ውስጥ አስገብተን በዛ በጁሱ መፍጫ እንፈጫዋለን ማለት ነው። አሁን ወደሚቀጥለው ፓርት እንሸጋገራለን። እንግዲህ እንደምታዩት እዚህ ጋር የጁስ መፍጫ ማሽን ይዤ መጥቻለሁ፣ ማለት ነው። እንደዚህ የቆራረጥኮቸውን ሬቶች ስብስብ አድርጌ ውስጥ ጨምራለሁ፣ ማለት ነው። ከዛ እሺ፣ ከዛ እስከዛ ሶዳ ትላላችሁ ማለት ነው። እንደምታዩት እዚህ ጋ ልፈጨው ነው ማለት ነው። እንግዲህ ድምፁን ቻሉት፣ እንግዲህ ውር ይላል ማለት ነው። ዋው፣ ይሄው እንደምታዩት እንግዲህ ማሽኑ ሊከፈት ነው። ማሽኑ ሲከፈት የተወሰነ ደቂቃ በደንብ ፍጭት ማለት አለበት። እናንተ አይታያችሁም። እዚህ ፍጭት ካደረኩኝ በኋላ ተመልሼ ወደ ነበርኩበት ቦታ ይመጥቻለሁ። እንግዲህ ይሄን መስሎልኛል ማለት ነው። እዚህ ላይ ትንሽዬ የእንትን ምንድን ነበረ ስሙ? የኮኮናት ኦይል ወይም ደግሞ የው ኮኮናት ኦይል አምጥቼ ትንሽዬ ያደርግበታለሁ በትንሿ ማለት ነው። አሁን እንዴት እንደማደርግ አሁን እዚህ ጋር እንደምታዩት ባዶ ሳህንና ማጥለያ አለኝ ማለት ነው። ባዶ ሳህንና ማጥለያ ላይ የያዝኩትን ሬት ተደፋና ለማጥለል ልሞክራለው። ማጥለሉ ግዴታ አይደለም፣ እኔ ግን ልሞክረው ብዬ ነው። ወፍራም ነው በጣም እንደምታዩት። ድንገት ፀጉራችን ላይ እንዳይሰከሰክብን ካልሆነ፣ ከዛ ውጪ አያስፈልግም ማለት ነው ምክንያቱም ያን ያክል የግዴታ አይደለም። እንደዚህ እንደምታዩት ማጥለሉ በጣም ነው የሚያደክመው። በደንብ ወደታች በማንኪያው ማለዋወስ መርሳት የለብንም። በማንኪያው ከተለዋወሰ በኋላ ግን ውጤቱ አጥጋቢ ነው ማለት ነው። እንደምታዩት እንደዚህ በማንኪያው ማንቀሳቀሱ እጅጉን ጠቃሚ ነው። ለውጥ ያመጣው እሱ ነው እና ስለዚህ እንደዚህ ማድረግ መርሳት የለባችሁም ማለት ነው። እኔ እንግዲህ ወድጄ ዋለው ወድጄ ዋለው ወድጄሽ ወድጄሽ አለው ትላላችሁ፣ ማለት ነው። ራሴ የወደድኩት ሌላ ሰው አይደለም። እንደዚህ በጣም ያደከመኝ ነገር ቢኖር ማጥለሉ ወይ፣ ማጥለሉ እንዴት እንደሚያደግም ውጤቱ ደግሞ ግን ያሰለም ነው ማለት ነው። ስለዚህ ሳንሰለች አንድ ነገር ለማዘጋጀት ወይም አንድ ነገር ለማድረግ ስንሞክር መሰልቸት የሚባለው ተረት እኛ ጋ መኖር የለበትም፣ ላችኋለሁ ማለት ነው። እንደዚህ በእጄ አሁን እንደዚህ አያችሁ አደል? ምን ያክል እንዳወጣው ደስ ሲል ብታዩት በጣም ነው ደስ የሚለው። እውነት ለመናገር እኔ ፊቴን እየተቀባውኝ ማታ ማታ ባለፈው የሰራሁትን ክሬም ያሰላም እያሆንኩ ነው። ስለዚህ ራሳችሁን ተንከባከቡ ማለት ነው። እንደዚህ በዚህ መልኩ እንቀጥላለን። እንግዲህ ያው እንግዲህ ውዶች ተመልሼ አትለየው ሁሉንም መጥቻለሁ ማለት ነው። በስንት ድካም ጠሎ አልቆ መጣው። በነገራችን ላይ ብዙም የቀረ ነገር የለውም። ኖርማል ሆኖ ነው የወረደው ሁሉም ማለት ነው። እንግዲህ እንደዚህ አጠገቤ እንደምታዩት ኦሊቫ ኦይል አለ። በዚች በያስኳት የኬክ ማንኪያ ናትች። በነገራችን ላይ በዚች በኬክ ማንኪያ ሶስት ጠብታ አደርጋለሁ ማለት ነው። እንደምታዩት ሶስት ጠብታ፣ ሁለት ጠብታ ነው ያደረግኩትኝ። ስስታ ሁለት ዘይት አደርጋለሁ ማለት ነው። ሁለት ቅባት ሁለት ቅባት ካደረግኩኝ በኋላ አንዳንዴ ያኔ ደረቅ እንዳይሆንብን ወይም ደግሞ ድርቅ እንዳይል ነው እንጂ ያን ያክል ግዴታ አስፈላጊ አደለም ማለት ነው። ከዛ እዚህ ጋ የምታዩቸው እነዚህ ነጠላ ነገሮች ማለት ነው። ነጠላ ነገሮች ስላችሁ ምን ለማለት እንደፈለግኩ ይገባችኋል ብዬ ተስፋ አድርጋለሁ። እዚህ ጋ የምታዩ የምታዩት እቃዎች ያሉ ፕላስቲኮች ናቸው። እነሱ ላይ እያንዳንዱ ላይ ድፍት አደርጋለሁ ማለት ነው። ከዛ ፍሬዘር ውስጥ በረዶ ቤት ፍሪጅ ውስጥ ማለት ነው አስቀምጠዋለሁ። ከዛ እያንዳንዱን እያወጣሁኝ በተራ በተራ ጸጉሬንም ስታጠብ ለጸጉሬ ፊቴም ደግሞ እንዳይሸበሸብብኝ አይኔ ስር እንዳይጠቁርብኝ እያወጣሁኝ ማሸት እችላለሁ፣ ወይም መቀባት ራሴ መንከባከብ እችላለሁ ማለት ነው። እናንተም እንደዚህ አድርጋችሁ ራሳችሁ መንከባከብ መደለል ትችላላችሁ ማለት ነው። ምክንያቱም ከራስ በላይ ንፋስ ይላል ያገሬ ሰው ማለት ነው። በዚሁ አጋጣሚ በጣም ወድጁ አለው ወይ ላብዩ ብያለው ማለት ነው። ማንን ነው? ሳሙናውን ካላቸው ሳሙናውን ወይም ደግሞ እኔ ራሴ ነው የወደርኩት ማለት ነው። እንግዲህ በምታዩት በሚያምር ከለር እንግዲህ ምርጥ በሆነ ከረር አርቆልኛል ማለት ነው። ለኔ በቃ ወንደርፉል የሆነ ነገር ነው። ለዛሬ ያገኘው ትኝ መሻለ እውነት ለመናገር በጣም ነው ደስ የሚለው። በጣም ቆንጆ ሆኖ አልኳል። አሁን እንዳለ አንስቼ ወስቼ ወደ ፍሪጅ ውስጥ ነው ማለት ነው የምከተው፣ በረዶ ቤት ውስጥ እንግዲህ። ገና ሳይታጠብ እጅ ውሃ የለውም እንደምታዩት፣ አረፋው በጣም ቆንጆ ነው ማለት ነው የሳሙናው አረፋ በጣም ወድጄዋለሁ እኔ በነገራችን ላይ ዋው! ለእኔ አንደኛ የሚባል ሆኖልኛል ማለት ነው። በአንደኝነት ለዛሬ የሰራሁት ነገር አንደኝነትን ተጎናጽፏል። እንግዲህ የሰራሁት ሳሙና ይህንን ይመስል ነበር። ቪዲዮን አይታችሁ ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ በማድረግ እንድታበረታቱኝ የዘወተር ምኞቴ ነው ማለት ነው። በተረፈ ሁላችሁም በያላችሁበት ሰላም ጤና ፍቅር ለእናንተ፣ ሰላም ለሀገራችን፣ ሰላም ለህት ወንድሞቻችን፣ ሰላም ለህዝባችን እላለሁ ማለት ነው። ሁላችሁም በያላችሁበት ደህና ደህና ደህና ደህና እደሩልኝ። የነገ ሰው ይበለን፣ ቸር ወሬ እያሰማን። እንግዲህ እኔ በጣም አምሮኝ ልሞት ነው እላችኋለሁ ማለት ነው። አትሙች፣ ለምን ጠላትሽ፣ ጦስሽ፣ ጠንጥራስሽ ትሉኛላችሁ ማለት ነው እንደምትሉኝም ተስፋ አደርጋለሁ። እንግዲህ የዛሬው ቪዲዮ ይህን ይመስል ነበር። እስካሁን ለነበረን ቆይታ እጅጉን አመሰግናለሁ ማለት ነው። ክብር በሉልኝ፣ ደህና አደሩልኝ። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ። የነገሳዊ ይበለን። ባይ ባይ። ዋው ከላሩ ራሱ ለየት ያለ ነው። ቻው ብለሻል አላልችም እንዴ? ብቻው ብዬ ነበረ። ግን አላስቻለኝም። ለማንኛውም በጣም ልዩ ስለሆነ ማለት ነው፣ ተለይቶብኛል። አሁን ጨርሻለሁ። ባይ ባይ። ደህና ደሩ። መልካም አዳር